ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። የምለውን ቃል አብረህ እየተከተልክ በል አሽሃዱ የትም ላይ ግባ እና ኢየሱስ ክርስቶስ ነብይ ነው፣ በቃ ኢየሱስ ክርስቶስ ነብይ ነው። ኦር ደግሞ ኢየሱስ ነብይ ነች የምትሎች እችን ቃል አምጣልኝ፣ ከበብ ትቀበዩ አለስ ሲና አልቀበልም

ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋሁ ይቅርታና የእኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ምስጢር ምክንያት ምን ይሆን ነው። ይህን በእርግጥ አንተ መጠየቅ ያሳፍራል። ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ፣ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል። ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎታዋ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃድና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልዕክት አለው የሚል ነው። በጣም ጥሩ አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት ልብ በሉ ሳይገናኛት ብቻ አይደለም፣ አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነ ተነግሯል። በጉራለ ወለም ይህም ሰስኒ በሸር አለች ወንድ ያልነካኝ ሲሆን የምትለውን ቃሏን አላ አረጋግጦ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላ ስብሐን ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ሰዎች ላለ ይህንን ምክንያቱንም ጠይቃ ነበር ለምንድን ነው የሚለውን መላኩ ገብርኤል መቶ ይህን በነገራት ጊዜ ጠየቀችው ወሊነጃለሁ አህያ አምላክ ሻላ ይህን ከአንቺም አደርገው ተአምር ላደርግ ዘንድ ነው ብሎሻ። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ፣ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር ከእርሷ በፊት

እርሷንም ልጇንም ለአለባት ድንቅ ተአምር ያደረግኳቸው ይላል። አላ እርሷንም ልጇንም ተአምር ያደረግኳቸው የእርሷን ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች። አለ ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው ቻል አለ። አምላክ በነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። ተአምር ናቸው። የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ ያንን አንድ አንዱን አምላክ ነው እንደነቅበት የሚገባው ያንን አንዱን አምላክ ነው በዚህ ነገር ላይ እንነገርናበት የሚገባው ገብቷችኋል አይደለም ያ ነው ስለዚህ ክርስቶስ ለምንድነው ታዲያ ከተወለደስ በኋላ ወይም ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል ወራህመተ ሚና ላትቀጥሎ ከተሎ መልአኩ ገብርኤል ምን አላት አምላክ ኢንሻአላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ ለማን ለእስራኤል ሰዎች ነቢዩ መሐመድን ስለ ላ ሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ይዛ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብቷችኋል አይደለ

ጸጋህን ከዋልኩባቸው መልእክተኞቼ መካከል ነው አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አው በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ስብሃነሁ ወተዓላ እንዳልኳቸው ድንቅ ተአምርን አሳይቷል። ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ብስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ የማርያም ልጅ ዒሳ በጣም በርካታ ተአምራት ሰጡ። ሌላኛው ሌላኛው ምንድን ነው? መሲሁ ዒሳ ዓለይህ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ወሰን፣ አዎ ማሻላ የምለውን ቃል አብረህ እየተከተልክ በል እሺ። አሽሃዱ አሽሃዱ አላ

ማቴዎስ እንግዲህ ከአስር ጀምረን፣ ያ ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። እኛም ደንግጠናል። ነቢዩ ኢየሱስ እኛ እንደነግጥ ማትሳሳት፣ እኛ እንደነግጥ እሺ። እኔ እንደዛ ካልክ ደግሞ እዚሁ የማቴዎስ ወንጌል ላይ ምዕራፍ ሰላሳ አምስት ከቁጥር ሰላሳ አንድ ላይ የሰው ልጅ ጌትነቱን ማለት ጥያቄ አይፈጥርብኝም። እኔ ማለት ነው ስለ ክርስቶስ መምጣት አምላክ ነብይ፣ እሺ ነብይ ተመልሶ አይመጣም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አምላክ ስለሆነ በዳግም ምጻት ደግሞ ለፍርድ ተመልሶ ወደዚህ ቸለም ይመጣል። የሰው ልጅ በጌትነቱ ቅዱሳን መላእክትን አስከትሎ በሚመጣበት ጊዜ ይላል። ታዲያ እዚህ ጋር የክርስቶስ አምላክነትን አይናገርም? እኔ የምልሽ ሴና ነብዩ ኢየሱስ የሚል የለም ብለሽ ነበር። ነብይ መሆኑን አምነሽ ነው ሌላ ሀሳብ የምታነሺው? አላመንኩኝም ምክንያቱም አያስደነግጠኝም። ምክንያቱም ይኸውልህ በኢየሩሳሌም እስራኤላውያን እስራኤላውያን አይሁድ እስካሁን ክርስቶስ እንኳን ሞት ተሰቅሎላቸው እንኳን ገና የሚመጣው መሲ የሚጠብቁ ናቸው። ስለዚህ እነዚህ እስራኤላውያን የጻፉት ስለሆነ አላም ነው አምኜ አልቀበል። ማን የጻፈውን የፈለግሽ? አንቺ እስራኤላውያን የጻፉትን የማትቀበል ከሆነ ማን የጻፈውን እሺ? አንብቦ ቀጥለህ አንብቦ አልኩ ይኸው ይህንን ነቢዩ ኢየሱስ ነው አሉ የሚለውን ልክ ናቸው ወይስ አይደሉ? እስራኤላውያን የጻፉትን አልቀበልም ካልሽ ማን የጻፈው ኢትዮጵያውያን የጻፉትን ነው ወይስ አሜሪካውያን ማን የጻፈው ነው? ነቢዩ ኢየሱስ የሚለውን ቃል በቃል አሳይ ብለሽ ነበር፣ አሳየምሽ ምንት ያለሽ አትቀበይም ትቀበያዋለሽ፣ አትቀበዩም ትቀበያዋለች። እስኪ ነው አልቀበልም። መጽሐፉ መጽሐፉን አይደለም አንተ ባነበብኮ እና በተረጎምኮ መንገድ አልቀበልም እ አልተረጎምኩም አሁን ምንም ትርጉም አልተረጎምኩም። ነቢዩ እየሱስ የሚል መጽሐፍኩ ላይ አምጦልኝ አሳይኛልሽ ቃል በቃል አመጣል። ይህን ቃል ትቀበዩ አለሽ? አትቀበዩም? ይሄን ቃል ነብዩ ኢየሱስ የሚለውን የመጽሐፍ ቅዱስ ቃል ተቀበዋለሽ? አትቀበዩም? ሲና መጽሐፉም ስለምከተለው መጽሐፉን እቀበለዋለሁ። አንተ በምታነበው መንገድ ደግሞ አልቀበልህም። እኔን ፍጭኝና መጽሐፍ ኖ አልፈታም፣ አልፈታም ምክንያቱም ሙሉን አታነበውማ። ቀጥላ አንብቦ ሙሉን አንብብልኝ